ሰላም ጥልን። የመከላከያ ሰራዊት ኢትዮ ቻናል ተከታታዮቻችን፣ ወቅታዊ አጫጫር መረጃዎችን አደርሳችኋለሁ። አባችሁን ቆዩ። የናይጄሪያ መከላከያ ሰራዊት ልኡካን ቡድን የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩትን ጎበኘ። በናይጄሪያ የመከላከያ መረጃ ዋና ኃላፊ ፓርከር እንዳያ የተመራ ወታደራዊ ልኡካን ቡድን የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩትን ጎብኝቷል። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ምክትል ዋና ዳይሬክተር ታየ ግርማ ለልኡካን ቡድኑ አባላት ስለ ኢንስቲትዩቱ ስራዎች ገለጻም አድርገዋል። በገለጻቸው ኢንስቲትዩቱ አርቲፊሻል ኢንቴሊጀንስ ለሁሉም በሚል መሪ ቃል ከሚሰራቸው ስራዎች በተጨማሪ ለአፍሪካ ሀገራት የአርቲፊሻል ኢንቴሊጀንስ ተቋም እንዲያቋቁሙ መነሻ መሆን መሆን መቻሉን አብራርቷል። በአፍሪካ በዘርፉ በቂ የሰለጠነ የሰው ኃይል ባለመኖሩ አህጉሪቱ ከዘርፉ በሚፈለገው ደረጃ ተጠቃሚ እንዳትሆን እንቅፋት መሆኑን ምክትል ዋና ዳይሬክተሩ ጠቁመዋል። የናይጄሪያ ወታደራዊ ልዑካን ቡድን አባላት በበኩላቸው ኢንስቲትዩቱ ከአህጉር አልፎ በዓለም አቀፍ ደረጃ ተወዳዳሪ ለመሆን የሚያስችል ግዙፍ ዳታ ሴንተር መገንባቱን አድንቀዋል። የሰው ሀብት ልማት ላይ እየሰራ ያለው ስራ የሚያኮራ መሆኑን በመግለጽ ለአፍሪካ ሀገራት አርአያ ያደርገዋልን ብለዋል። ኮሩ አስተማማኝ ወታደራዊ ቁመና ላይ መገኘቱ በኢንስፔክሽን ተረጋገጠ። የደቡብ እዝ ኮር ሰራዊቱ አስተማማኝ ወታደራዊ ቁመና ላይ እንደሚገኝ የኮሩ ዋና አዛዥ ኮሎኔል ግርማ ይገለ ተናገሩ። አዛዡን ጨምሮ የኮሩ አመራሮች የሰራዊቱን ወታደራዊ የዝግጁነት ደረጃ ምልከት ያደረጉ ሲሆን፣ የኮሩ ሰራዊት በተሰማራበት የግዳጅ ቀጠና የሚሰጠውን ተልዕኮ በብቃት ለመወጣት የሚያስችል ቁመና ላይ እንደሚገኝ ለማረጋገጥ ተችሏል ብለዋል። ሰራዊቱ የህዝባችንን ሰላም በሚፈታተኑ ጸረ ሰላም ኃይሎች ላይ እርምጃ እየወሰደ እና አንጸባራቂ ድሎችን እየተጎናጸፈ ይገኛል ያሉት ዋና አዛዡ ከግዳጁ ጎን ያለውን ጠንካራ ቁመና ለማጎልበት የሚያስችሉ ሁለገብ ስልጠናዎች እየተሰጡ እንደሚገኝም ተናግረዋል። የሰራዊቱ የጀግንነት ምንጭ አንድነቱን ያሉት ከፍተኛ መኮንኑ ውስጣዊ አንድነቱን የሚያጠናክሩ ውጤታማ የግንባታ ስራዎች መሰራቱንም ገልጸዋል። በወታደራዊ ዲሲፕሊንና በመልካም ስነ ምግባር እየታነጸ ሰራዊት ለከፍተኛ ድል እንደሚበቃ ገልጸው ይህንን መልካም እሴት በክፍል ውስጥ ለማስረጽ የሚያስችሉ ውጤታማ ስራ በመሰራቱ በወታደራዊ ቁመናው የተጠናከረና ብቁ ሰራዊት ለማፍራት ተችሏል። ምን ያሉት የደቡብ እዝ ማሰልጠኛ ማዕከል ለጓድ መሪዎች ሲሰጥ የቆየው ስልጠና ተጠናቀቀ። በጓድ መሪዎች ስልጠና ማጠቃለያ ስነ ስርዓት ላይ ተገኝተው የስራ መመሪያ የሰጡት የደቡብ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጀነራል መኮንን ዘውዴ፣ እዙ የሚፈጽመውን ውጤታማ ተልኮ አጠናክሮ ለማስቀጠል ወታደራዊ ዝግጁነታችንን በማረጋገጥ የአካባቢያችንን ደህንነት በመጠበቅ በሚያጋጥሙ ችግሮች አፋጣኝ መልስ መስጠት የሚችል ሰራዊት በሀገር ፍቅር ስሜት እየገነባን ነው ብለዋል። ሰራዊታችንን በየወቅቱ በማሰልጠን በማብቃት የተዋጊውን ሀይል አቅሙን በማሳደግ ጸረ ሰላም ኃይሎች የልማት አደናቃፊዎችን በመደምሰስ ተልኳችንን በቅንነት በታማኝነት፣ በፍጹም ጀግንነት መወጣት ይገባል ሲሉም ገልጸዋል። የማሰልጠኛ ማዕከሉ ዋና አዛዥ ተወካይ ሌተናል ኮሎኔል መንገሻ ይዘንጋው ስልጠናው የጓድ መሪ ተግባርና ኃላፊነት እንዲሁም ወታደራዊ ስልጠና ላይ ትኩረት አድርጎ በጉባኤና በተግባር እየተደገፈ መሆኑን ገልጸው ከፍተኛ ሞራልና ተነሳሽነትም የታየበት ስልጠና እንደነበር ተናግሯል። የዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃዎቻችን እነኝን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑላለሁ። በያላችሁበት መልካም ጊዜ